በአላህ ስም እጅግ በጣም ሩህሩህ በጣም ማዛኝ በሆነው የነቢያት ታሪክ፣ የሰሓቦች ታሪክ፣ የትላልቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍትዩብ

ጀግኒትንና ባሏን ላነሳ ወደድኩ። ልጇ የእሷንና የቀደምት አባቶች የጨለማ መንገድ ትቶ ትክክለኛና ቀጥተኛውን መንገድ መርቷል። እስልምናን ምን መስለሙ ባይጥማትም እናት ናትና አንድ ልጅን ናፍቃ ደጅ እያማተረች ሁሌ ትጠብቋለች። ለልጇ ሰላም አምላክ ብላ ስለሰየመችው ጣዖት ከንቱ እምባ ታነባለች፣ አምጣው ጌታይ አምጣው እያለች። ከእለታት ባንዱ ቀን ጌታችን ረብ ልዓለሚን ፈቅዶ ልጅዋ ወደ እሷ ዘንድ በድብቅ መጣ። የአላህ ሙዕጅዛ ሆኖ ከነ ባለቤቷ በልጇ ምክንያት ሙሉ እና ጥርት ያለውን እስልምና ተቀበሉ። ይሄ ወሬ የመካ መሳፍንት ጋር ተናፈሰ። የእስልምና ሃይማኖት መስፋፋት ብክንክን አረጋቸው እዚያ ከሃዲያን ለዙፋናቸው ሰጉ። ድሮም ፈሪ ዱላ ይቀልዋል እንደሚለው ያገሬው ሰው፣ መከራና ስቃይ በነቢያችን አለይሂ ሰላቱ ወሰላምና መንገዱን ለተከተሉት አማኞች አዘነቡባቸው። ከነሱም አንዷ በልጇ ሰበብ የሰለመችው እናት ትገኝበታለች። እርሷም ኦሙ ዓማር ዘውጀት ያሲር ወይም የያስር ባለቤት እንስት ሱመያ ነበረች። ከመሬት እጇንና እግሯን በተተከለ እንጨት ዘርግተው አሰሯት። የሾለ ጦር ከሆዷ ላይ አነጣጠሩ። የቤቷን ጀግና ባሏንም ከቆመ ግንድ አሰሩት። አንዱ ልጇ በእጃቸው ገባ። ጭንቀት በረታባት። ሊተዋት ወይም ሊገላት ጥያቄ አቀረቡላት። አሁንስ ኡሙ አማር ለጥያቄው መልስ መንገዷን እምነቷ ካደረገች ሞት እንደሚያስከትል ታውቃለች። ቃሏ ግን ጥኑ ነበር። ምንም ትናንት ያወቀችው እምነት ቢሆንም በዛ ላይ ሆና እንኳ ሞትን መረጠች። እምነቷን አላቀች። ተስፋ ይቆርጡ ዘንድ ምስክርነቷን አወጀች፤ አሽሀዱ አን ላ ኢላህ

ምን ያህል ነው ጽናታችን? ወደ ዲናችን እንመለስ ወዳጆቼ። ኢማናችን ነው የሚያዋጣን፣ እስልምናችን ነው የሚበጀን። ከእስልምናችን በራቅን ቁጥር ከአስተምህሮቱ በራቅን በጠፋን ቁጥር ኢማናችንም አብሮ እየወረደ እየቀነሰ ክፍተቱ እየበዛ ቀዳዳው እየሰፋ ይሄዳል። ይህም ወደ ጥፋት መንገድ ለመግባት

ከአላህ መንገድ እስከ ራቀ ድረስ የሚሰማው ሰላም የውስጥ እርካታ በፍጹም የለም። የተደሰተ ሊመስለው ይችላል እንጂ ጊዜያዊ ነው። ትንሽ ደቂቃ ወይም ትንሽ ሰዓት፣ ለትንሽ ጊዜ ተደስቶ ታየውና ከየት እንደመጣ ጭንቀት ሲወርረው ታስተውላለህ። ኑሮ መረረኝ፣ ኑሮ ከበደኝ ሲል ታየዋለህ። ይህ ሁሉ የመነጨው ከምንድን ነው? ከወንጀል መዘዝ ሱብሐነላህ ምንም የሌለው ድህነቱን አምኖ ተቀብሎ የሚኖርን ሰው ኢማኑ ሞልቶለት በዒባዳውም ጠንከር ያለን ሰው ምንም ሳይኖረው ሲደሰት ታየዋለ የዚች ዓለም ቁስ የደስታ ምንጭ አይደለም ኑሮን ከሚያቀሉ ነገሮች ናቸው እንጂ ገንዘብም በለው ሌላም ቁሳዊ ነገር ኑሮን ከሚያቀሉ ነገሮች ናቸው ነገር ግን በሕይወታችን ውስጥ ሰላም ከሌለ እርካታ ከሌለ እርጋታ ከሌለ ገንዘብ ቢኖረንም ምንም ፋይዳ የለውም። ገንዘብ ኖሮን እንደ ሕይወት ማቃለያ ልንጠቀመው የምንችለው እና ደስታን ልናገኝ የምንችለው ኢማን ሲኖር ነው። እና ወዳጆቼ ወደ ቀልባችንን መለስ የሚበጀን መንገድ ቀጥተኛውን መንገድ ነው። ወደ ጀነት ቀጥ ብሎ የሚያመራን መንገድ የእስልምና መንገድ አላህን በብቸኝነት የመገዛት መንገድ። ያ አላህ! እንዴት ቢያወድሱ እእምሮ ያርፋል፣ እንዴት ቢቀድሱ ልብ ይሰክናል፣ እንዴት ቢያወድሱ ውስጥ ይረካል፣ እንዴት ቢያመሰግኑ አንጀት ይርሳል። በምድር ላይ ያሉ ተክሎች ሁሉ ተቆርጠው መጻፊያ ቢደረጉ

የለንም። አንተ እራስህን እንዳወደስከው ነህ። ያ አላህ አንተ ሙሉ፣ እኛ ጎደሎች፣ አንተ ሀብታም፣ እኛ ድሆች፣ አንተ ኃያል፣ እኛ ደካሞች፣ አንተ ፈጣሪ፣ እኛ ፍጡራን። ለዚህም ነው ጎዶሎች ፍጹም የሆነውን ጌታ ይለምናሉ፣ ደካሞች ኃያል የሆነውን አምላክ ይማጠናሉ።

የሩቅ የቅርብ ሚስጢራት ሁሉ በእጅህ ናቸው ልቡናዎች የሸሸጉትን እእምሮዎች ያሰቡትን ማህፀኖች የተሸከሙትን ቀናት ያረገዙትን ታውቃለህ። የሆነ እየሆነ ያለውም ሆነ የሚሆነው ሁሉ ከእውቀትህ ውጭ አይደለም። ያ አላህ ሁሉ ነገር በጅህ ነው። በፍቃድህ እንጂ ፀሐይ አትወጣም በይሆንታህ እንጂ ጨረቃ አትደምቅም። በትዕዛዝህ እንጂ ፍሬ አያፈራም፣ አበባ አይፈካም። ሰራቂ አይኖችን ታያለህ፣ አሽሙረኛ ምላሳችን ታውቃለህ፣ ቦንታይ እጆችን ትመለከታለህ። ያ አላህ ሁልጊዜም ሥራ ላይ ነህ። ትመራለህ፣ ታሳያለህ፣ ትሰጣለህ፣ ትነሳለህ ትገድላለህ፣ ታኖራለህ፣ ትጥላለህ፣ ታነሳለህ። ጀልባን በባህር ላይ ትጠብቃለህ፣ ሽልን በማህፀን ውስጥ ትመግባለህ፣ ወፎችን በሰማይ ላይ ትይዛለህ፣ አይነስውርን እጁን ይዘህ ትመራለህ፣ የተኛን በእንቅልፍ ልቡ ትጠብቃለህ። ያ አላህ፣ ረሕመትህ ሁሉን ያካብባል። እዝነትህ ለሁሉም ይደርሳል። ሲሳይህ ሙስሊም ከሃዲውን ይሸፍናል። ሁሉም በጭንቁ ጊዜ አንተን ያስባል። ውሃ የወሰደው ዋናተኛ ገመድህን ይይዛል። ድህነት ያጎሳቆለው አንተን ይጠራል። ምጥ የያዛት እናት በስምህ ትብረታለች። ማህፀኗ ፍሬ አላፈራ ያለ አንተኑ ተስፋ ታደርጋለች።

በጤና እያለን ኮርተን በበሽታ ጊዜ ወደ አንተ ብንመለስም የትከረማችሁ ሂዱ ከዚህ አትለንም። ርቀን ቆይተን ተመልሰን ደጅህ ብንመጣም ተቆጥተህ አታባረን። ጸጸታችን ትቀበላለህ፣ ወንጀላችንን ትምራለህ፣ ለቅሶአችንን ትሰማለህ፣ ለሶታችንን ታዳምጣለህ፣ ለጭወታችን ትደርሳለህ። ያ አላህ፣ ከሁሉ የላክ ንጉሥ ነህ። ብትናገር እንደ ተናገርከው የሆንክ አንተ ብቻ ነህ። አይኖች አያዩህም፣ ልቡናዎች አይስሉህም፣ ሐሳቦች አይቀርጹህም፣ ግምቶች አይደርሱብህም። ያ አላህ፣ ኢማናችን ከቀን ወደ ቀን ጐደለ፣ ኃጢአታችን ከእለት ወደ እለት ጨመረ። ከራህመትህ በቀር ስራ የለንም፣ እዝነትህን እንጂ ስንቅ የለንም። ከታዘነላቸው ውስጥ መዝግበን፣ ምህረት ካገኙት ውስጥ መድበን። እንቅልፍም ሆነ ማንገላጀት ባህሪህ ያልሆነ ጌታችን ሆይ በማትተኛው አይንህ ጠብቀን። ኃይለኛ ነፋስ ሊገልጠው በማይችለው ሲትራህን ሰትርን ያ አላህ